ኦኬ፣ ኦኬ ሁለት ከባድ መረጃዎች አሉኝ። አብርሃም አሁን ላይ እየፈራ ይመስላል። አብርሃም ጠበቃውን እያናገረ ይገኛል። በምን ጉዳይ ነው አብርሃም ጠበቃውን እያናገረ የሚገኘው? ዝርዝር መረጃውን ትሰሙታላችሁ። እንደዚሁም አብርሃም ገኒን ማግኘቱን ሰምቻለሁ። ገኒን አሸማጊኝ እያለ ይገኛል። በዚህ ጉዳይም ዝርዝር መረጃውን የምሰሙት ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁ ሁኑ። እንግዲህ አሁን ላይ የሩታና የአብርሃም ግንኙነት በጣም አስኪ ደረጃ ላይ እየደረሰ ይገኛል። እርስ በርስ እንግዲህ እየተገፋፉ ይመስላል። በተለይ በሩታ በኩል ጥሩ መንፈስ የለም። በተለይ ከወርቁ በኋላ ታስታውሳላችሁ ሁላችሁም ወርቁን አልፈለግም ካለች በኋላ አብርሃም ሄርሜላን አምጥቶ ሩታ ነስ ያስለምናን ነበረ እሱ ወርቁን እንደገዛውና ሄርሜላ ከዚህ ወርቅ እጇ ንጹ እንደሆነና ምንም አይነት ግንኙነት እንደሌላት እንግዲህ ሄርሜላ እንድታስረዳ ሄርሜላን ይዞ ሩታን መጠየቁ የሚታወስ ነው። ይህን ተከትሎ እንግዲህ ሩታ ወርቁን መልስልኝ፣ አልፈልግም ሄርሜላንም ቢሆን አይኗን ማየት አልፈልግም እዚህ ቤትም ከዚህ በኋላ ይዛት እንዳትመጣ ብላ እንግዲህ አስጠንቀቃ ሩታ መግባቷ የሚታወስ ነው። ይህን ተከትሎ እንግዲህ አብርሃም ወርቁን እዛው ጥሎ ነበረ የሄደው፣ በጣም ተናዶ ነበረ። ከዛ በኋላ አብርሃም እንግዲህ ሩታን ሊለምናት ቤቷ ድረስ ሄዶ ነበር በትናንትናው ዕለት ማለት ነው። ነገር ግን ሩታ አልተቀበለችውም። በጣም ተቀያይራ ነበር እየጠበቀችው። በተለይ እሱ ሄርሜላን ይዟት የመጣ ቀን ሩታ ከሄርሜላ ጋር ማውራት አልፈልግም፣ ነገር ግን በማንኛውም ሰዓት ልጅን መጠየቅ ትችላለህ ብለው ነበር። ያን ጊዜ እንግዲህ ያንን ተከትሎ አብርሃም በትናንትናው ዕለት ልጁን ለመጠየቅ ነበር የመጣው። ስለ ወርቁም ስለተለያየ ነገርም ለማንሳት አልነበረም የመጣው። ነገር ግን በር ላይ ነበረ ሩታ የጠበቀችው። ከዚህ በኋላ ባንገናኘ ደስ ይለኛል እዚህ ቤት ባት መጣ ደስ ይለኛል፣ ልጅንም ማየት አትችልም ነበረ ያለችው። በጣም አስደንጋጭ ነገር ነበረ፣ የትናንትናው ነው ቪዲዮ ማለት ነው። ምክንያቱም አብርሃምም አልጠበቀውም ኦዲየንስም እንደዚህ ይሆናል ብሎ አልጠበቀም ማለት ነው። ምክንያቱም ደጋግማ ደጋግማ ሩታ ቃል ገብታለት ነበረ ልጅን ማየት ትችላለ በማንኛውም ሰዓት ስላለችው ማለት ነው። እንግዲህ በትናንትናው ቪዲዮ ደግሞ ሀሳቧን ቀይራ ሩታ ልጅን እዚህ ቤት ማየት አትችልም። ነገር ግን ከዚህ ቤት ስወጣ ወደ አዲስ አበባ ሲሄድ ልጅን ያን ጊዜ ማየት ትችላለ። ቤተሰቦች ቤት ግን ልጅን አሁን ላይ ማየት አትችልም ብለዋለች ማለት ነው። ይህን ተከትሎ እንግዲህ አብርሃም ያላለው ነገር የለም። በጣም ለምኗት ነበር ለመግባት ልጁን ለማየት፣ ነገር ግን ሩታ ሙሉ በሙሉ ይሄን ነገር ሪጀክት ስላደረገችው አብርሃም ሊመለስ ችሏል ማለት ነው። ወርቁንም ሰጥተዋለች። ከዚህ በኋላ ይህን ወርቅ ማየት አልፈልግም ብላ ይዘ ውጣ ነው ያለችው። እንግዲህ ከዚህ በኋላ አብርሃም ቀጥታ የሄደው ገኒ ጋር ነበረ። ገኒን ለማግኘት ሞክሯል። እንግዲህ ገኒን ካገኘ በኋላ እንድታሸማግለውና ከሩታ ጋር ያለውን ነገር እንድትፈታለት ነው የጠየቃት። ገኒ ሩታን ጠይቃ ልጁን የሚያይበትን መንገድ እንድታመቻችለት ነው የጠየቃት ማለት ነው። ገኒም እንግዲህ ፖዘቲቭ የሆነ መልስ ነው የሰጠችው። የኛ ቤተሰብ ችግር ያለበት አንተ ከሄርሜላ ጋ ያለ ግንኙነት ነው። ከሄርሜላ ጋ ያለ ግንኙነት አሻሽል፣ አስተካክል ብላ ነው የመከረችው። እንግዲህ ደጋግማ ነው የጠየቀችው። በተለይ ከሄርሜላ ጋር ያለውን ግንኙነት እንዲያቆም ነው የነገረችው። ገኒ ግን በልጁና በሩታ በኩል ያለውን ነገር እንደምትፈታለት ቃል ገባለች ማለት ነው። ገኒ እንግዲህ ሩታን እንደምታናግር እና አብርሃም ልጁን እንዲያይ እንደምታመቻች ነው የነገረችው ማለት ነው። ይሄ ነገርም ተቀርጿል፣ ቪዲዮ የምታዩት ይሆናል ማለት ነው። በአጠቃላይ ግን በአብርሃም በኩል ስታዩት አብርሃም አሁን ላይ ደንግጧል ማለት ይቻላል፣ ከትናንትናው የሩታ መልስ በኋላ። ምክንያቱም አብርሃም አሁን ላይ ጠበቃውን እያናገረ እንደሆነም ሰምቻለሁ። እንግዲህ የፍርድ ቤት ኬዙ እየደረሰ ነው። ሁላችሁም እንደምታውቁት ከዚህ በፊት የፍች ኬዝ ገብቶ ነበር። ይህም የፍች ኬዝ አሁን ላይ እየደረሰ ይገኛል። እንግዲህ ነገሮች የተፈቱ ይመስሉ ነበረ። አብርሃምም ኤክስፔክት አላደረገም እንደዚህ አይነት ነገር፣ ምክንያቱም ሁሉም ነገር ተቀዛቅዞ ነበረ። ከልጃቸው ውልደት በኋላ ነገሮች ወደ ምታረቁ ነበሩ። አብርሃምና ሩታም በጥሩ ሁኔታ ላይ ነበሩ። አብርሃምም ሩታ ሁሉንም ነገር ረስታለች ወደ ድሮ ተመልሳለች፣ ብሎ እንግዲህ ከሩታ ጋር ያለውን ግንኙነት በጣም አጠናክሮ እየቀጠለ ነበረ። የተለያዩ ስጦታቶችን ሲሰጣት ነበረ። መኪናውን ታስታውሳላችሁ፣ አሁንም ወርቁን ታስታውሳላችሁ። እንግዲህ ይሄ ሁሉ የሩታን ደስታ በመሻት ነው፣ እንደዚህ እያደረገ የነበረው ምክንያቱም የሁለቱ ግንኙነት ዳግም ወደ ነበረበት ተመልሶ ነበር፣ ወደ ፍቅራቸው ስለተመለሱ ማለት ነው። ነገር ግን አሁን ላይ ሁሉም ነገር ተቃራኒ እንደሆነ ይታወቃል። ሁሉም ነገር ጀርባውን ሰጥቷል ማለት ነው። የሁለቱ ግንኙነትም ሙሉ በሙሉ ደፍርሷል ማለት ይቻላል። ይህን ተከትሎ እንግዲህ አብርሃም የደነገጠ ይመስላል ጠበቃውን ማናገር ጀምሯል ። ምክንያቱም ሩታ ይህንን የፍርድ ቤት ኬዝ እስከ መጨረሻው ይዘው የምትሄድ ከሆነ ከአሁኑ ዝግጅት ማድረግ አለብኝ በሚል ይመስላል አብርሃም ጠበቃውን እያናገረ ይገኛል ማለት ነው። የመጀመሪያው ነገር እንግዲህ ባለፈው እንደነገርኳችሁ ሩታ ለጠበቋ የተለያዩ ነገሮችን ስትናገር ነበረ። አብርሃም ብሶበት ከሄርሜላ ጋ ያለውን ግንኙነት የሚቀጥል ከሆነ እና ሄርሜላ ከአብርሃም አልፋ ሩታ አጠገብ የምደርስ ከሆነ ወይም በልጇና በሩታ ላይ የተለያዩ ነገሮች አብርሃምን አልፎ የሚደርሱ ከሆነ አብርሃም እነዚህን ነገሮች ማስከበር ካልቻለ እንግዲህ አብርሃም ላይ የልጅ አሳዳጊነት መብቱን ለማንሳት እንግዲህ ጠበቃዋን ማናገሯን ነግሬያችሁ ነበረ። ይህን ተከትሎ እንግዲህ አብርሃም ጠበቃውን ለማናገር ሞክሮ ነበረ። አብርሃምና የሄርሜላ ግንኙነት ከስድስት ወር በታች በመሆኑ ሕግ ይህንን ነገር አይደግፈውም የሩት ታንክስ አይገድፈውም ስለዚህ፣ ለአብርሃም ምቹ አጋጣሚ የተፈጠረ ነው የሚመስለው። ምክንያቱም ሩታ የልጅ አሳዳጊነት መብቱን ከአብርሃም መንፈግ አትችልም ማለት ነው። የፈለገ ማስረጃ ቢኖራት፣ የሄርሜላና የአብርሃም ግንኙነት ከስድስት ወር በታች በመሆኑ በትዳር ላይ ትዳር በሚል በወንጀል ጠይቃ አብርሃምን መክሰስ ስለማትችል አብርሃም በጠበቃው በኩል ያሉትን ነገሮች ጫሶ የፍቺ ኬዝ ብቻ ነው የሚኖርበት። ስለዚህ የልጁን አሳዳጊነት መብቱን ለማስከበር እና ልጁን በማንኛውም ሰዓት ለማየት እንዲያስችለው እንግዲህ እያናገረው ይገኛል። እንግዲህ ይሄ ሁሉ የሚሆነው ሩታ አምርራ ወደ ፍርድ ቤት ከሄደች ነው፣ ወይም የፍርድ ቤቱን ኬዝ ካልተዎች ወይም እስከ መጨረሻው ከገፋችበት ብቻ ነው እንደዚህ አይነት ነገሮች ሊከሰቱ የሚችሉት ማለት ነው። አብርሃምም ለዚህ ነው ዝግጅት እያደረገ የሚገኘው ማለት ነው። ነገር ግን አብርሃም አሁን ላይ ከሩታ ጋር ሰላም ነው መፍጠር የሚፈልገው። እሱ ልጁን ብቻ ነው ማየት የሚፈልገው። ለዚህም ውሳኔ ያበቃው ልጁን በመነፈጉ ነው፣ ወይም ልጅህን አታይም ስለተባለ ብቻ ነው ማለት ነው ወደ እንደዚህ አይነት ኬዞች ያመራው። ነገር ግን አብርሃም በዚህ ብቻ አላቆመም። የተለያዩ ሽምግልናዎችን እየጠየቀ ይገኛል። እንግዲህ ገኒን ማናገሩ ነሰምቻለው ሌሎች ሽማግሌዎችንም ይጨምራል ብዬ አስባለው። እንግዲህ ልጁን የሚያይበትንን መንገዶች ይፈጥራል ብዬ አስባለሁ። ከህግ ባሻገር ማለት ነው። ምክንያቱም የሁለቱ ኬዝ ወደ ህግ ከሄደ ከዚህ በፊት የተያዘ ኬዝ ስላለው ነገሮች ወዳልተፈለገ ነገር ሊሄዱ ስለሚችሉ እንደዚህ አይነት ነገሮችን ማባባስ የሚፈልግ አይመስለኝም። ከዛ በተቃራኒው በሽማግሌዎች የሚሄድ ነው የሚመስለኝ ለአሁኑ እንግዲህ ገኒን ልኳታል። እንግዲህ ገኒ ይሳካላታል አይሳካላትም የሚለውን ነገር ነው ቀጣይ የምናየው ማለት ነው። እንግዲህ አሁን ላይ ወዳልተፈለገ ነገር እየሄደ ያለው በጣም በተራ በተራ ኬዝ ነው። ሁላችሁም እንደምታዩት ይህ ህፃን ልጅ እንኳን በእንደዚህ አይነት ኬዝ አይጣላም። እንግዲህ የተጣሉበት መንገድ የተጣሉበት ኬዙን ስታዩ በጣም የሚያስቅና በቃ በጣም ተራ የሆነ ነገር ነው። በቀላሉ ሊፈታ የሚችል ነገር ነው። እንደዚህ አጋ ነው እንግዲህ እየተጣሉ ያሉት። ይህም እንግዲህ የሰዎች ወሬ፣ ሰዎች መሀል ገብተው የነሱን ህይወት ኢንፍሉዌንስ እያደረጉ ይገኛሉ። ከሚዲያው ባሻገር በቅርባቸው፣ በነሱ ቅርብ ባሉ ሰዎች የነሱን ህይወት እየበጠበጡ ያሉ ሰዎች አሉ። በተለይ ሩታን የሚመክሯት ምክር፣ ለሩታ የሚደርሱት መረጃዎች በጣም አደገኛ እየሆኑ ይገኛሉ። የሁለቱን ትዳር ሙሉ በሙሉ ለማፈራረስ እንግዲህ ወደ መጨረሻው የተጠጉ ነው የሚመስሉት። አቅማቸውም በዛው ልክ ከፍ እያለ መጥተዋል ማለት ነው። ሩታ ጋር የሚደርሱ ነገሮች በጣም አደገኛ መረጃዎች እየሆኑ መጥተዋል። በዛው ልክ ደግሞ ሩታ ያመነች ትገኛለች። እንግዲህ መረጃ ሰጪን አምነዋለሁ ብላ ነው በኮንፊደንስ እየተናገረች ያለችው። ይሄ ነገር ደግሞ በጣም አደገኛ ነው። ሩታ ነገሮችን አረጋግጣ ወደ እርምጃ ብትገባ ይሻላል። ምክንያቱም ትናንሽ ነገሮች ናቸው። እነዚህ ልጆች ለስልፋ ግጭት እየደረጋቸው ያለው ማለት ነው። ሽማግሌዎች በመሀል ገብተው ነገሩን ያበርዱታል ብዬ አስባለሁ። በቀጣይ እንግዲህ ያለውን ነገር ተከታትዬ የማደርሳችሁ ይሆናል። ለዛሬ ያስኩላችሁ ይህንን ይመስል ነበረ። አብራችሁኝ ስለነበራችሁ ከልባ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ ሰላሙ